መለስ ዜናዊ መተካካት ያለው እኮ ህዋት እንዳይጠፋ በተማሩ ትግሬዎች መንግስት መስሪያ ቤቱን መሙላት በተማሩ ትግሬዎች ህዋትን መቀየር በተማሩ ትግሬዎች ሚኒስትሮችን መቀየር በተማሩ ሰዎች የፖሊት አባላትን መቀየር ለምን አረጃ ያ ነበር እኮ አማራ ግን ሳያስቡ ተነሳባቸውና ሳይተኩስባቸው ሳይተቁስባቸው ገደል ገቡ እነገዱ አንዳርጋቸው የሚባሉ የእኛ ወንድሞች ያመትሉትን ለውጥ ቀልብ ሰው የለውጥ አዋሪ ብለው የእኛን ወንድሞች አስረው መጡ ዛሬ ላለው የአማራ አልቂት ዳረጉን። ስለዚህ ደብረ ጽዮን በዚህ መንገድ የመጣ መነሻው የሬዲዮ ኦፕሬተር የሆነ ሽጉጥ እያሳየ ፒኤችዲ የተቀበለ የኢሳያስ አፈወርቅ የስጋ ዘመድ የሆነ ደሞ ኤርትራ የሆነ ምስራቅ አፍሪካን እያመሳት ይገኛል። ዘራፊና ጨፍጫፊ በደብረ ጽዮን መሪነት አሁን ኢትዮጵያ እየታመሰች ነው ነው። እነዚህን ደግሞ ተሸክመን እንምጣ የሚሉ የፋኖ መሪዎችን በመቃወሜ ደስ ይላችሁ፣ ይገባል እንጂ ልትሰድቡኝ አይገባም ነበር። እነሱ አገር የሚሆኑት የብዙ ብዙ የአፋር መሬት በኃይል ወስደዋል። አፋር ደግሞ ሪሶርስ አለው ታውቃላችሁ፣ ማዕድን አለ። ብዙ የአማራ መሬት ወስደዋል። የምስራቅ አፍሪካን ሲንጋፖር ለመመስረት እየተንቀሳቀሱ ነው ነው። አላማው ይሄ ነው ሌላ ነገር የለውም። ዛሬ ሁለቱ ትግሬዎች አንድ መሆን አላማው ይሄ ነው። ይህንን አማራ ማወቅ አለበት። ትናንትናም እነሱ ተደብቀው አድዋዎች የሌላ ጀነራል እንዲያዋጉ እያደረጉ አማራው ነበር የሚተኩሰው። ሌላው ትግሬ ከአድዋ ውጭ ያለው ጀነራል ነበር ሳያውቅ እያዋጋ ተገደለ። ከጀርባ መቱት። አድዋዎች ሌሎች ትግሬዎችን አጠቋቸው። በኢትዮ ኤርትራ ጦርነት ጊዜ እኮ ያለቀው ሌላው ትግሬ ነው። ትናንትና በሁለት ዓመቱ ጦርነት እኮ ሲዋጉ ማን ነው የተገደለው? ስዩም መስፍን ነው። ኢትዮጵያዊ ብሔርተኛ ትግሬ ነው። ለምን ይህን ሰው እየገደሉት? ዛላ አንበሳ ተመለሰልን ብሎ የኢትዮጵያ ረዝ አስጨፍሯል። ያኔ ተቀይመውታል። እነ ደብረጽዮን ኤርትራስ አገራችን አለም ወይ የሚል ነው። ይሄኛው ደግሞ ኢትዮጵያ ትግሬ ስለሆን ነው። አሰብ ተመልሰዋል ብሎ አስጨፍሯል እኮ ሰው። መልሰው ግን ቀለበሱት አሰብ እኮ ኤርትራዊ በጠበቆቿ በኩል እኮ አልጠየቁም። ፍርድ ቤት እኮ ወስኗል እኮ ኢሳያስም አልጠየቅም፣ መለስ አንፈልጋትም ማለት አያችሁ። ለምን ባዳሪ ለትግሬ የቆየች ወደብ ነበረች፣ ለአድዋዎች። ደብረ ጽዮን እኮ ተውት ነው ያለው። እንደ እንቁላል እያፈረት ኬንያ ነው የማስገባው። እውነቱን እኮ ነው፣ እውነቱን እኮ ነው ያለው። ፋኖ እኮ እንዳለ ማርኮታል እኮ፣ እነ ዘመነ ይዘውት ነው እንጂ እኮ ፋኖ እኮ አሸንፏል። ለዚህ ነው ሻቢያ የኢትዮጵያን የጦር መሳሪያ በጦርነቱ ጊዜ ይጭን ነበር። የአማራ ጀነራሎች ሲቃወሙ ይመልሱታል። ውጊያ ላይ ናቸው እየተባለ አድዋዎች ግን ይጭኑት ነበር። ወደት ወደ ኤርትራ ወደ ተደበቀችው ሀገራቸው ወደ አድዋ ይጭኑት ነበር። አድዋ ላይ ነው የተከማቸው። የሚገርማቸው የኢትዮጵያ ጦር መሳሪያዎች ያሉ ጀቶች አሉ አድዋ አሉ፣ ወስደውታል እኮ ሚሳይል አለ። ይህን ታቀላቸው አድዋ አስቀምጠውታል። አሁን በዚያ ነው የሚጨፈጭፉት። ጦርነቱ ከተነሳሁን ከአድዋ ላይ ነው የሚመቱት። በብላስ ሚሳይል ያነዷል። የነጭም ድጋፍ አላቸው። ታያለህ፣ ጦርነቱ ይነሳ አመፅ እንዲነሳ የዶክተር 207 ትግራይ ዶክተሮችን አስገቡና ሞከሩ። መጥተዋቸው ጠፉ። ሰኔ ሰላሳ እያለ ካድሬያቸው ልደቷ እያለው እየለፈለፈ ነው። መታወት ሰሞኑን ደፍቷል። ደግሞ ይልቃል ይልቃል ጌትነህ ደግሞ ይመጣላቸዋል። አይ ሌላው ህዝብ የሚነሳ እንደ ዶክተሮች ይላል። የዚህ ሁሉ አመፅ የነደብረ ጽዮን የሻቢያዎች ስራ ነው። ለምን ህዝቡን አነሳስተው 17000 ቲዲፍ ያስገቡትን አዲስ አበባ እና 15000 ቲዲኤፍ በአማራ ክልል ያስገቡትን ድሮ ያሉ ትግሬዎችን ጨምሮ ጀነራሎችን አስመስተው መንግስት ገልብተው አብይን መጥተው አማራ ከመምጣቱ በፊት ስልጣን ለመያዝ እና የኢትዮጵያ ሪሶርስ በደንብ ገንጥለው ወስደው ጭነው ለመገንጠል ማለት ነው። ለዚህ ነው የሻቢያ ጦር ኢኮኖሚው ዘርፎታል፣ ጨፍጭፎታል። ለዚያ ነበር ስዩምን ገለው አባይ ፀሐይን ገለው ዓይነ ስውሩን ገለው ሌሎችን ገለው። ኢትዮጵያዊ ትግሬ ስለሆኑ ብሔርተኛ ትግሬ ስለሆኑ አሰብን ፈላጊ ስለሆኑ ዛላንበሳ እኛ ነው ብሎ ስለሚያስቡ ጾሮና እኛ ነው ብሎ ስለሚያስቡ እነሱን ገደሏቸው። ሻዕቢያ ነው የገደላቸው። ሳይ ያስተበቀላቸው ጭንቅላት ጭንቅላቱን አፈረሰና ከእነ ስብሐት ነጋ ጋር ስብሐት ነጋ እየጠቆማ ስመጣና በኋላ ባልጋ አቡያ ለባራ ወታደር አቦይ ማለት እኮ ትግሬዎች ኤርትራያኖች ያዳናቸው ስለሆነ አባታችን ማለት፣ ይህን ተሸክሞ ከነቅዘኑ አዲስ አበባ ይዞት መጣ። ቱታ እየቀየረ የአማራ ጀነራል ፋኖ አሉ። አቦይ እግሯቸው እንደወጣ አምኗቸዋል። እንደው እንጠባቸው እንጂ አዳም ራብ እንግደን። እኔ ምገል፣ እኔ ነው ትግሬ የሚገል የነቃ አማራ ነውን? ያለ ከኔ ጀምሮ እኔ አልፈራ እንገላለን ያልክ እንግዲህ አሁንም ከጨፋጨፋቸው ኃይል ጋር የአድዋ ትግሬዎች ከሻቢያ ጋር እየተሞዳሞዱ ነው። አሁንም ታያላችሁ፣ ጦርነቱ ከተነሳ የሚጨፈጨፈው አማራ ብቻ ነው፣ ኦሮሞ ብቻ ነው። ተንቤኖች ይጠፋሉ፣ አዴግራቶች ይጠፋሉ፣ አጋሜዎች ወረዳ ይጠፋል፣ ሌላው ትግሬ ራያው ምኑ ይጠፋል፣ አድዋ ግን ይመጣል። ጠብቁ። ሌላውም ትግሬ አጥፍተው አድዋዎች የኤርትራ ደም ስላላቸው አገር መመስረት አይፈልጉ። ለዚህ ነው ስዩም መስፍን የተገደለው። ይህን የሚጠይቅ አማራ እኮ የለም። ይህን ጠይቀው ትግሬ የለም። ይህንም ጠይቀው ኦሮሞ አለን የለም። አይገባችሁም። ፖለቲካዊ ነው። አሁንስ እነሞጣ ያሉ ትክክል ነበር ትላል አንድ እንጂ እኮ ገና ከመረቦን ሳይሻገሩ በድሮን መምታት ይችላሉ። ያ ነው። በኋላ እኮ በድሮን በድሮን ይጨነጨሩ ከሻቢያ ጋር ሆኖ ከአድዋ ጋር ነው። በድሮን በለው አድዋ ሲበርኩም ያው ባው ቆራሳችሁ ሌላውን ትግሬ መስፍን ቂም ስለነበረባችሁ የታባት የኤርትራ ደም ያላችሁ ወጣ ትግሬ ግን እኮ የጨረሰት አሁን አብረው መጥቶ ይኸውላችሁ ቀጠቀጠ። ሻዕቢያ የአማራ ጠላት፣ አሁንም ሌት ተቀን እየሰሩ ናቸው። አንድ ጥይት እንዲተኩሱ አይፈልጉት ወይ፣ በቀይ ባአል ወይ በአሰብ ብሎ እየተኩስ ብቻ ታያላችሁ። እኔን አልኳችን የሆነዋል እንደዚህ ነው። ጦርነት ቢከፈታ ምን እንደሚደረግ ልንገራችሁ። ገሚስ ሻዕቢያ እንደነዘመነ ያለውን አታሎ የአማራን ሰው ወደፊት እየገፋ ይመጣል። በአንድ በኩል ይዋጋል፣ ግማሽ ውስጥ ከህወሓት ጋር ተሰልፎ ሻዕቢያ ይመጣል። ሌላውን ትግሬ እየደመሰሰ አናት አናቱን እያለ የትግሬ ጀነራል እየገደለ በቀጥታ አራት ኪሎ ይመጣሉ። እንደ 1983 አብረው ሁለቱ ትግሮች ይመጡና ቤተ ክርስቲያን ጋር አፈንድዶ ሲጮህ የሚውል ይጨርሱታል፣ በሳምንት ውስጥ ጠራርገው እንደ ድሮው ቢመጣው። አረ አብይ ያሰስቶ ነው፣ ሸጣም እኮ አብይ ያሰስቶ ነው። አሁን ዳያስፖራው ትግሬ ቢመጣ እኔም አልናገርም፣ ምን ላረገውታል? ፖለቲካም አልሰራም። ትግሬዎች አሁን ቢመጡ ምንም ፖለቲካ አልሰራም። ልጆች ማሳደግ ነው ንግድን መስራት፣ አሜሪካ ማስፋፋት ነው። ንግድ በቃ ምንም ነገር አልሰራም። ምን ያደርግልኛል? አለቃከተነ ሁለቱ ትግሮች እንደ 83 እየመጡ ነው። ከመጡ በኋላ እኔ ፖለቲካ አልሰራም። አማራን ለሁለት ለሶስት ዓመት አውቀው ዝም ይሉታል። ከዚያ በኋላ አንድ እንኳ ጅንፎሽ ፎሽ መን እንኳ እንዲዛ አይፈቅዱለትም። ባሪያ ያረጉታል። የኢትዮጵያ ሪሶርስ በሙሉ ከወሰዱ በኋላ አባይ ድልድይን ከያዙ በኋላ እስከ ጣና ድረስ ጎንደርን ያጠፉትና ሀገር ይሆናል። ጀርመን ይሆናል። ሲንጋፖር ይሆናል። እንግሊዝ ይሆናል።